ሰላም ጤና ይስጥልን። ይህ ኢትዮ ማለዳ ነው። በያላችሁበት ሰላማችሁ ይብዛ። ሳብስክራይብ ማድረግ አይዘንጋ። ሰኔ 18 2017 ዓ.ም ከአማራ ፋኖ ብሔራዊ ኃይል የተሰጠ መግለጫ የቀጠለውና ግማሽ ክፍለ ዘመን ያስቆጠረው የሕዝባችን መከራ ያልተገታበት ምክንያት የአማራ ልጆች በኢትዮጵያ ፖለቲካ ውስጥ ተሳትፎ ሳይኖራቸው ቀርቶ ወይም ሰላማዊ ይሁን ወታደራዊ ፖለቲካ ድርጅት ሳያዋቅሩ ቀርተው አልነበረም ወይም የሚያቋቁምበት ድርጅት አማራነትን የማያውቅ ኢትዮጵያዊነት ወይም ከአማራነት ያነሰ ንዑስ ክፍለ ሀገራዊ ስለነበረ ነው። የአማራ ሕዝብ ብቸኛ የመዳኛ መንገድ አማራነት ነው አማራነትን የማያውቅና የተጸየፈ ኢትዮጵያዊነትን ሆነ ንዑስ ክፍለ ሀገራዊ አደረጃጀትን የህዝባችን የህልውና አደጋ አይቀለብሰውም። ከዚህም የተነሳ ያለፈውን የትርክት ዳ ለመቀልበስ በየዕለቱ እየተፈጸመ ያለውን የዘር ማሳሳት፣ የዘር ማጽዳትና የዘር ፍጅት ለማስቆም በብልጽግና መንግስት የተከፈተብንን ጦርነት ለማሸነፍ በሀገሪቱ ስርዓተ መንግስት ተገቢውን ህዝባዊ ውክልና ለህዝባችን ለማጎናጸፍና የኢትዮጵያን ሀገረ መንግስት ያለምንም ስጋት እንዲቀጥል የሚደረግ እውነተኛ የአማራ ህዝብ ድርጅት አራቱን አደረጃጀቶች በማክሰም የአማራ ፋኖ ብሔራዊ ኃይልን መመሰረታችን ይታወቃል። የኢትዮጵያውያን ሀገረ መንግስት ያለምንም ስጋት እንዲቀጥል የሚያደርግ እውነተኛ የአማራ ህዝብ ድርጅት አራቱን አደረጃጀቶች በማክሰም የአማራ ፋኖ ብሔራዊ ኃይልን መመሰረታችን ይታወቃል። ድርጅታችን የአማራ ፋኖ ብሔራዊ ኃይል ከተመሰረተበት ቀን ጀምሮ በየቀጠናው ልዩ ልዩ ስራዎችን ሲሰራ መቆየቱ የሚታወቅ ሲሆን የድርጅቱን ስራዎች ይበልጥ ለማሳለጥ ያግዝ ዘንድ የድርጅቱ ማዕከላዊ ኮማንድ የሚከተሉትን አበይት ውሳኔዎች ሰዎችን አሳልፏል። አንደኛ፣ የአማራ ፋኖ ብሔራዊ ኃይል ወጥና ውህድ ድርጅት ስለሆነ ከዚህ ቀደም የነበሩትን የድርጅት ስያሜዎችና ሎጎዎችን አክስሞ የፖለቲካና የወታደራዊ ስራዎችን ለማሳለጥ በቀጠናና በእዝ መሰየም አስፈልጎታል። ስለሆነም በአማራ ፋኖ ብሔራዊ ስር የተዋቀሩ አደረጃጀቶችን የቀድሞ ስያሜና ከተጠቀሰው ቀን ጀምሮ የተጠሩበት ስያሜ የሚከተለው መሆኑን ለመላው ሕዝባችንና ለሰራዊታችንና ለሚዲያ አካላት እናሳውቃለን። የቀድሞው ስያሜ የአማራ ፋኖ አንድነት በጎንደር የሚለው ወደ አማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ። የቀድሞ ስያሜው የአማራ ፋኖ በጎጃም ወደ አዲስ ስያሜው የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ። የቀድሞ ስሙ የአማራ ፋኖ በወሎ ቤተ አማራ በአዲስ ስያሜ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና የምኒልክ እዝ የቀድሞ ስያሜው የአማራ ፋኖ በሸዋ በአዲስ ስያሜው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ሁለተኛ የድርጅታችን ማዕከላዊ ኩማንድ የድርጅቱን የፖሊት ቢሮ ና የሥራ አስፈጻሚ ኮሚቴ ተግባርና ኃላፊነት የተሸከመ በመሆኑ በስሩ ሦስት አበይት ኮሚቴዎችን አዋቅሯል እነዚህም የፖለቲካና የውጭ ጉዳይ አብይ ኮሚቴ አስተዳደራዊ ጉዳዮች አብይ ኮሚቴና ወታደራዊ ጉዳዮች አብይ ኮሚቴ ናቸው። ስለሆነም አብይ ኮሚቴዎች ከአራቱም የድርጅታችን ቅርንጫፎች ካሉ የስራ አስፈጻሚዎች በማካተት ንዑስ ኮሚቴዎችን እያዋቀሩ የድርጅቱን ስራዎች እንዲያስኬዱ ተወስኗል። ሶስተኛ በተጨማሪ ማዕከላዊ ኮማንዱ የድርጅቱን ማዕከላዊ ኮሚቴ አባላት የስራ አስፈጻሚ ኮሚቴና የፖሊት ቢሮ አባላትን በአጭር ጊዜ ውስጥ እንዲያቋቁምና ድርጅቱ በህዝባችንም ሆነ በሀገራችን የሚጠበቅበትን ግዴታ ች እንዲወጣ ውሳኔዎችን አሳልፏል። ህልውናችን በተባበረ ክንዳችን! የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኩማንዶ